የሰው ልጆች ለመሰረታዊ ፍጆታዎች ከሚጠቀሙት ውሃ 80 በመቶ ወደ ፍሳሽነት እንደሚቀየር ጥናቶች ያመላክታሉ። ታዲያ በመዲናችን አዲስ አበባም ይህንን ታሳቢ በማድረግ የፍሳሽን ጉዳይ ከውሃው ዘርፍ ጋር በማስተሳሰር የአዲስ አበባ ውሃና ፍሳሽ ባለሥልጣን ተመስርቶ ንጹህ የመጠጥ ውሃን ከማልማቱ ጎን ለጎን ቆሻሻ ፍሳሽን አስወግዶ የማጣራት ተግባርን ይከውናል። የአዲስ አበባ ዋና ፍሳሽ በአዋይ ሲቋቋም ሁለት መሰረታዊ ተልዕኮ ነበረው። አንደኛው ንጹህ ውሃ ለከተማ ነዋሪዎች ማቅረብ ነው። ሁለተኛው ደግሞ ፍሳሽን የማንሳት የማጣራት አገልግሎት መስጠት ነው። ከዛን ጊዜ ጀምሮ ፍሳሽን በሁለት መልኩ አዲስ አበባ ዋና ፍሳሽ የማንሳት የማጣራት ስራዎችን ይሰራል። አንደኛው በተሽከርካሪ አንስቶ ፍሳሽን ወደ ማጣሪያው ጣቢያ ከደረሰ በኋላ የማጣራት ነው። ሁለተኛው ደግሞ ሞደርን ሲስተም የምንለው በሲቬሬ ሲስተም ከቤቱ እስከ ማጣሪያው ድረስ ያለውን አጓጉዞ የፍሳሽ የማንሳት የማጣራት እና ለመለሰው ዝግጅ የማድረግን ስራ ይሰራል። አሁን አሁን ካለው ዘመናዊነት ሳቢያ አንጻር ፍሳሽን በተሽከርካሪ ከማስወገድ ይልቅ በመስመር ማስወገድ ተመራጭ ሲሆን ባለስልጣን መስሪያ ቤቱም ወደዚህ ስርዓት እያመዘነ መጥቷል። የትኛው ተመራጭ ነው? ያው ስሙም እንደሚነግረን የፍሳሽ በመስመር ስናነሳ ሞደርን ሲሪ ሲስተም ነው የሚባለው። ስለዚህ ያኛው ትራዲሽናል ነው ማለት ነው። የፍሳሽ በመስመር በሁለት አይነት መልኩ ብናየው፣ አንደኛው ፍሳሽ በመስመር መውሰዱ ብቻ ሳይሆን ፍሳሽን ብቻ እንቀበላለን። ሁለተኛው ደግሞ ልክ ኢኮኖሚያችን እያደገ ሲሄድ በአካባቢ የሚመጣውን ድሬኔጅ፣ ኮምባይን ሲስተም እንለዋለን ኮምባይን ሲስተም ጎርፎንም ውሃውንም አብሮ የሚይዘው የሚሄድ ነው። ስለዚህ ከእንትን አንጻር ከብዛት አንጻር ከቮሊዩም አንጻር ስናይ በከተማችን ውስጥ በየትኛው ነው በብዛት የፍሳሽ ይዘን የምንመጣው፣ ወይም ደግሞ አዲስ አበባ ዋና ፍሳሽ አጓጉዞ አጣርቶ የሚለቀው የሚለውን ብናይ በመስመር የሚመጣው ነው። ፍሳሽን በመስመር የማስወገድ ተግባር ፍሳሽን ከመኖሪያ ቤት ጀምሮ ውስጥ ለውስጥ በተቀበሩ የፍሳሽ ማስተላለፊያ ቱቦዎች አማካኝነት በማጓጓዝ የማጣራት ሂደትን የሚያጠቃልል ነው። ፍሳሽ በመስመር ማስወገድ ማለት ከደንበኞቻችን ጀምሮ ማለት ነው። ከሃውስሆልድ የምንለው እኛ ከደንበኞች ቤት ጀምሮ የሚሰሩ መስመር ሰከንደሪ ወይንም መለስተኛ የመስመር ዝርጋታ አለ፣ መካከለኛ የመስመር ዝርጋታ አለ፣ እንዲሁም ከፍተኛ የመስመር ዝርጋታ። ይሄ ማለት ከ150 ሚሜ ፓይፕ እስከ 1200 ሚሜ ፓይፕ ያካተተ ዝርጋታ በማከናወን እስከ ማጠራጠቢያ ድረስ፣ ከቤት እስከ ማጠራጠቢያ ድረስ መስመር በመዘርጋት ፓይፕ ማለት ነው። አሁን ያያችሁት አይነት ፓይፕ በመዘርጋት ፍሳሹን ቀድሞ ከነበረው መኪና አወጋገድ በተለየ ሁኔታ በፓይፕ ፍሳሹን ይዘን ማጣሪያ ጣቢያ ማድረስ ካደረስን በኋላ ደግሞ በዘመናዊ ማጣሪያ ጣቢያዎች አሉ። በዛ የመጣውን በመስመር የመጣውን ፍሳሽ የማጣራት ድረስ የሚያካትት የስራ አካል ነው፣ ወይንም በዚህ ደረጃ የሚገለጽ ስራ ማለት ነው። ታዲያ ይህን ዘመናዊ የፍሳሽ አወጋገድ ስርዓት በመዲናችን ያለው ገጽታ በተለያዩ ምክንያቶች እምብዛም ሳይስፋፋ ቆይቶ ካለፉት ስድስት ዓመታት ወዲህ ግን በዘርፉ በርካታ ስራዎች ተሰርተዋል። ከ2010 በፊት ከተጀመረ ጊዜ ጀምሮ አዲስ አበባና ፍሳሽ የማጣራት አቅሙ 480 ሜትር ኪዩብ ፐር ዴይ ነበር። አሁን የማጣራት አቅሙ በዚህ በስድስት ዓመት ብቻ ወደ 23000 ሜትር ኪዩብ ፐር ዴይ አሳድጎታል። 48000 ስለዚህ በ6 አመት ውስጥ የተሰራው እዛ 30 40 አመት ውስጥ ከተሰራው የተሻለ ነው። የሆነው ይሄ የሆነው የአቴሽን ጉዳይ ነው። በእርግጥ ድራይቪንግ ፎርሶቹ ብዙ ስለሆኑ ኢምፖርታንት መሆኑን ታሳቢ በማድረግ ዘርፈ ብዙ ጉዳቶች እያደረሰ በመሆኑ ነው። የአዲስ አበባ ውሃና ፍሳሽ ባለስልጣን ከከተማ አስተዳደሩ ከሚመደብለት በጀት ባሻገር ከተለያዩ ዓለም አቀፍ ተቋማትም በሚያገኛቸው ብድሮችና የገንዘብ ድጋፎች ከፍሳሽ መሰረተ ልማት ጋር የተያያዙ የተለያዩ ስራዎችን እየሰራ ሲሆን ከነዚህም መካከል ቃሊቲ የፍሳሽ ማጣሪያ ጣቢያ አንዱ ነው። የአዲስ አበባ ውሃና ፍሳሽ በከተማው በሚመደብለት በጀት ከዓለም አቀፍ ተቋማት ከዓለም ባንክ ከተለያዩ አበዳሪ ተቋማት በብድርም በእርዳታ በሚያገኙ ብዙ ስራዎችን እየሰራ ይገኛል። አሁን የምንገኘው የቃሊቲ ፍሳሽ ማጣሪያ ጣቢያ ላይ ነው። ይሄ ማጣሪያ ጣቢያ ከሰባት ዓመት በፊት ነው የተሰራው። በእርግጥ የኮንዲሽን ስራና የስዌሬጅ ላይን ስራዎች ደግሞ ከሰባት ዓመት ወደዚህ የተጠናቀቁ ናቸው። በአጠቃላይ የትሪትመንት ካፓሲቲው ወይም አቅሙ እስከ 1000 ሜትር ኪዩብ ፐር ዴይ ማጣራት ይችላል። የተጣራ ውሃ ደግሞ ስታንዳርዱ ለግብርና በሚሆን መልኩ ነው የተሰራው። ስለዚህ ለግሪነሪ ማጠጣት ይጠቅማል። ከዛም የፈጠረው ስለጅ የምንለው ወይም ደግሞ ሶሊድ ፓርቱ ደግሞ ባዮፈርትላይዘር ለግሪነሪም ለግብርናም የሚያገለግል ነው የተሰራው። ይህ የፍሳሽ ማጣሪያ ጣቢያ እስከ መቶ ሺህ ሜትር ኪዩብ ማጣራት አቅም ያለው ሲሆን ይህም በከተማዋ ውስጥ የሚገኘውን በመጠጥ ውሃ ላይ ይስተዋል የነበረውን ጫና ከመቀነስ አኳያ ጉልህ ሚናንም ይጫወታል። ውሃውን ባለፈው አመት ብቻ ከ95ሺ ሜትር ኪዩብ በላይ ለግሪነሪ ተጠቅመዋል። ከዚህኛው ስለዚህ የከተማው መጠጥ ውሃ ላይ ትልቅ ጫና የቀነሰ ነው። ስለዚህ ደግሞ ከ13000 ሜትር ኪዩብ በላይ ወስደው ለግሪነሪ ተጠቅመዋል። የአዲስ አበባ ግሪነሪ ና በጥቃቅንና አነስተኛ እየተደራጁ ማለት ነው። በተጨማሪ በወርልድ ባንክ ፋይናንስ የሚደረግ በብድር ማለት ነው። ከተማ ውስጥ እየተሰሩ ያሉ አሉ። ኢስተርን ካችመንት የምንለው እስከ አሁን ቃሊቲ 100 ሜትር ኪዩብ ፐር ዴይ ወይም በቀን የማጣራት አቅም ነው ያለው። ያኛው ደግሞ 16000 ሜትር ኪው ማጣራት አቅም ያለው ነው። እነዚህ የተጀመሩ ፕሮጀክቶች ከሁለት አመት በኋላ ሙሉ በሙሉ ይጠናቀቃሉ። ሲጠናቀቁ ስዌሬጅን ከቫክዩም ትራክ ወይም በፍሳሽ መኪና ከምናሰባስብ የማሰባሰብ አቅማችንን ወደ ኮኔክሽን ወይም ደግሞ በስዌር ላይን እያሰባሰብን ወደ 80% ከፍ ያደርገዋል ማለት ነው። ከሰሞኑም በብድርና የገንዘብ ድጋፍ የተገነባው የአቃቂ ፍሳሽ ማጣሪያ ጣቢያ የዓለም ባንክ ልኡካን ከከተማችን ከፍተኛ አመራሮች ጋር በመሆን ጎብኝተዋል። ይህ ጉብኝት በተለይ አዲስ አበባ የያዘችውን ፕሮጀክት ማጠናቀቅ እንደምትችል በማሳየት በውሃው ዘርፍም ከዓለም አቀፍ አበዳሪ ተቋማት ጋር ተቀናጅቶ የተያዙት ሌሎች እቅዶችን ለማሳካት ጉልህ ሚናም አለው። ጉብኝቱ ያው ዛሬ በዚህ በአቃቂ ቃሊቲ የፍሳሽ ማጣሪያ ጣቢያ እየተገናኘ ነው። ከወርልድ ባንክ ማኔጂንግ ዳይሬክተር ሚስተር ኤግዚል ቫን ጋር የተሰራውን ስራ ለማሳየት ነው። የአዲስ አበባ ዋና ፍሳሽ ባለስልጣን ላለፉት ጊዜያት ተሰርተው የተጠናቀቁ ፕሮጀክቶች አሉት። በዓለም ባንክ ድጋፍ እና ብድር የሚሰሩ ፕሮጀክቶች አሉን። ከነዚያ መካከል እንደዚህ አይነት ፕሮጀክቶች መጠናቀቃቸውን ለማየት ነው። በጋራ አይተናል። ወደፊትም አብረን ለመስራት እንድንችል ምን ያክል አዲስ አበባ የጀመረችውን ፕሮጀክት ማጠናቀቅ እንደቻለች የሚያሳይ ግዙፍ ፕሮጀክት ነው። ይህ ፕሮጀክት እንዳያችሁት ወደ መቶ ሺህ ሜትር ኩብ ፐርደይ ያጣራል። ሌሎችም ማጣሪያ ጣቢያዎች እየገነባን ነው። ኢስተርን ዞን የሚባለው ላይ ወደ 16 ሺህ ሜትር ኩብ ፐርደይ የሚያጣራ ከ200 ኪሎ ሜትር በላይ ትራንስሚሽን ያለው እየተሰራ ነው ያለው በአዲስ አበባ ከተማ አስተዳደር። እንደዚሁም የውሃ ፕሮጀክቶች አሉን፣ የምንሰራቸው እነዚህን የውሃ ፕሮጀክቶች የጉርጓድ ውሃ ብቻ ሳይሆን የሰርፌስ ወተርም በትልቁ አዲስ አበባ ካለው ዲማንድ አንጻር አሁንም ብዙ መስራት የሚጠይቅ ስለሆነ እነሱን ለመስራት ያው ድጋፍ ያስፈልገናል። ውሃም በተመለከተ እየተሰሩ ያሉ ስራዎች አሉ። የዳም ስራዎችም እና የጉርጓድ ውሃ ዌል ፊልድ የምንላቸው እየተሰሩ ነው ያሉት። ስለዚህ በቀጣይ አመታት በሶስት አመቱ ውስጥ እስከ 200 ሺህ ሜትር ኪዩብ ተጨማሪ ውሃ ወደ ሲስተም ይገባል። ይሄ ማለት የከተማውን ውሃ 100 ፐርሰንት ይፈተዋል ማለት አይደለም። ምክንያቱም ዲማንዱ 13 ሚሊዮን ሜትር ኪዩብ ነው እኛ 200 ሺህ ነው የምናስገባው። ዳሞችንም አጥንተናል። እነዚህ ፋይናንስ ተፈላልጎ ዛሬም የዛው አካል የሆነው ነው ስራ እየተሰራ ያለው እነሱ ከተገኙ ደግሞ የከተማ ውሃ ችግርም በሚቀጥሉት አመታት ውስጥ አምስት ሎንግተርም ተርም ሾርት ተርም ሚዲየም ተርም ነው ያቀናዋለ ችግሩ ይተፈታ ሄዳል። አክቹአሊ የሚቀረብ ችግር ዲዛስተርስ የሆነ ችግር አይደለም። የውሃም ችግር ያለው እነዚህ የሽፍቱን ያሻሽላሉ፣ የብረተሰቡን የውሃ ፍላጎት ጥሩ ያደርጉታል። የተሰሩ ፕሮጀክቶች ምን ስታትስ ላይ እንዳሉ በተለይ ክሊያንቱ ቤኔፊሻሪ ፕሮፐር እየሰራቸው ነው ግራንድ ላይ ወይም መሬት ላይ ምን ይመስላሉ ከወረቀት ባሻገር ተብሎ ነው ዛሬ እዚህ የተገኘው። የባንኩ ትልቁ ባለስልጣን ነው ቫይስ ፕሬዚዳንቱ ነው የባንኩ የተገኘው። ስለዚህ መሬት ላይ እየተሰራ ያለው ስራ ቤኔፊሻሪዎችን እየጠቀመ ያለ ከሆነ ፕሮፐር ክሊያንቱ ማኔጅን ወይም አድሚኒስትር የሚያደርገው ከሆነ ኦፕሬት የሚያደርገው ከሆነ ዛትስ የፖዚቲቭ ሳይን ቀጥሎ ፋይናንስ ለማግኘት ነገር ግን የተሰጠው ብድር የዋለበትን ኢቫሌት እንደማድረግ ነው። ስለዚህ በተሰጠ ፊድባክ የተሰጠው ብድር ጥሩ ነገር ላይ ውሏል፣ ህብረተሰቡ ተጠቃሚነቱን ያረጋገጠ ነው፣ ክሊያንቱም ደግሞ በተነሳሽነት ኦፕሬት እያደረገ ያለው መሆኑን ስላረጋገጡ ያለውን ኮሚኒኬሽናችን ስሙዝ ያደርጋል፣ እነሱንም ያበረታታል። እዚህ ያለው የውሃ አቅም የተሻለ በመሆኑ ግንባታው መከናወን ያለበት ይመስለኛል። በዚህ ተግባር መሻሻሎች አሉ። ይህን ስንል ግን ቀሪ ስራዎች የሉም ማለት ሳይሆን፣ በተለይም የአለም ባንክ ህዝቡ የንጹህ መጠጧ ተጠቃሚ እንዲውን ለማድረግ መስራት ይፈልጋል። በዚህም የረጅም ጊዜ አጋር መሆንም እንሻለን። እኛ ይህንውን ለማድረግ ከአካባቢው የሥራ ኃላፊዎች ጋር እጅ ለእጅ ተያይዘን መሥራት አለብን። በዚህም ከተጠቃሚው የሚነሱ ሐሳቦችን ማግኘት እንችላለን። እዚህ ላይ ተጨማሪ ፋይናንስም ያስፈልጋል። ለዚህም አጋርነታችንን እናሳያለን። ባለፉት ዓመታት ብቻ በአማካኝ ከሁለት ቢሊዮን ዶላር በላይ ገንዘብ የዓለም ባንክ ለአፍሪካ አገሮች ማውጣት ችሏል። ይህም ከፍተኛ መጠን ያለው ገንዘብ ነው። አሁን ላይ በውሃውም ዘርፍ በጋራ እየተሠራ ሲሆን ወደፊትም ይህንኑ ግንኙነት በማጠናከር የተሻሉ ተግባራትን ለማከናወንም ታስቧል። አብረን እየሰራን ነው ያለው። ፊዚቢሊቲ እስተዲዎች ተጠንተዋል። ማስተር ፕላን አጥንተናል። ስለዚህ የብድር አፕሊኬሽኖች ይቀርባሉ። ለአዲስ አበባ ፍሳሽ ያላቸው አመለካከት ጥሩ ነው። እስካሁን የተሰራው ኤክስኪዩት የተደረጉ ስራዎች ላይ ብዙ ኮሜንት የላቸውም። አውቶ ስታንዳርድ ብለው ነው የወሰዱት። ስለዚህ በዚህ ሁኔታ ቀጠል ፋይናንስ እናደርጋለን። ብድርን በራስ አቅም እንከፍላለን። ህብረተሰቡም የራሱ የጣልበትን ታሪፍ የመክፈል አቅሙ በጣም ጥሩ ነው፣ ዊሊንግነሱም ጥሩ ነው። ይሄ ቫሌት ዶኗል። ስለዚህ ቢዝነስ ፕላን አስጠንተን ፋይናል ደረጃ ላይ ደርሷል። አፕላይ እናደርጋለን ፎር ሹር በሀገር ደረጃ ነው ኮርስ አፕላይ የሚደረገው፣ በአዲስ አበባ ነፍሳሽ አይደለም። ያ ፕሩቮ ነው። ችግሮች እየተቀረፉ እንደሚሄዱ እምነት አለኝ። ባንክ ጋር ሌሎች ብድር አቅራቢ ተቋማት ጋር ተቀናጅቶ መስራት ያስፈልጋል። አሁን እያቀረብነው ያለውን ውሃ ለተጠቃሚው ካለው ሽፋን አኳያ ተጨማሪ ስራ መስራት የሚጠይቀን ስለሆነ እንደነዚህ አይነት ስራዎችን ለመስራት እንድንችል ፕሮጀክት ጀምረን የጨረስን መሆናችንን ተቋማትም አበዳሪ ተቋማትም እንዲያዋቸው እንፈልጋለን የሚታዩ ተሰርተው የተጠናቀቁ አገልግሎት መስጠት የጀመሩ ፕሮጀክቶች በመሆናቸው ደስተኛ ነን። የጀመርናቸውን ፕሮጀክቶች የማጠናቀቅ ባህል ደግሞ አዲስ አበባ ባህል እየሆነ ስለሄደ ይሄ ለከተማችን ትልቅ አቅም ይሆናል። አበዳሪዎቻችንም እንዲያምኑን የሚያደርግና ምን ያህል ትረስት እንዳላቸው የሚያረጋግጥ ፕሮጀክት ነው። ይህን ማሳካት ለእኛ እንድ ትልቅ ድል ነው። የራሱ ፕሮሲጀር አለው። ፕሮሲጀሩን ተከትሎ የሚሄደው እንደተጠበቀ ሆኖ አብሮ ለመስራት ግን የእኛን አፈጻጸም አድንቀዋል። ፕሮጀክት መሬት ላይ በትክክል ተተግብሮ ያዩበት ስለሆነ ደስተኛ ናቸው። እንግዲህ ደግሞ ወደፊት በምንሰራቸው ስራዎች ደግሞ እየሰራን እንግዲህ የግድ የማንጠብቃቸው ራሳችን የምንሰራቸው አሉ። በራሳችን አቅም የምንሰራቸው ተጨማሪ ደግሞ አቅም ስናገኝ ደግሞ ጨምረን የምንሰራበት እድል እያመቻችን እንቀጥላለን። የእነሱ ኮሚትመንት አብሮ ለመስራት እንደነዚህ አይነት ፕሮጀክት ዴሊቨር ከሚያደርግ ከተማ ጋር መስራት ያስደስተናል የሚል ሪያክሽን ያላቸው በእሱ መሰረት ተግባራዊ እንዲሆን ደግሞ እኛም እንፈልጋለን።